ትንሽ ነው። እሺ አዳምጡኝ። አትሂጂ ትተሽው ማሂ፣ የእኔ ውዴ፣ የሀሰን ድምቀት ትተሽው አትምጪ። መውደዱ ጥልቅ ነው እንዲህ የለመነሽ አንቺን አለማጣት። ምነው ግን የውስጡን መረዳት አቃተሽ? የልቡ መሻት እንዲህ የነገረሽ እባክሽ አትሂጂ ሁሉን አስተዊ፣ የወደደሽ ልቡ በከንቱ እንዳይቀር እሱ እኮ ስለ አንቺ ዘወትር ያስባል። ሁሉ ነገር ይቅር ትተሽው አስምጪ መኖሩን ወይኔ ጠፋኝ ከእንደገና ጭምርቀል ከእንደገና ከእንደገና እሺ አትሂጂ ትተሽው ማሂ እኔ ውዴ የሀሰን ድምቀት፣ ትተሽዋት ትምጪ። መውደዱ ጥልቅ ነው፣ እንዲህ የለመነሽ አንቺን አለማጣት። ምነው ግን የውስጡን መረዳት አቃተሽ? የልቡን መሻተ እንዲህ እየነገረ ሁሉን አስተዊ የወደደሽ ልቡ ዊ የወደደሽ ልቡ በስለማይቀር ከሌላ ተላምደሽ ለምን ንጹህ ፍቅር ትተሽ ትመጫለሽ? እንዲህ የለመነሽ አትምጪ ትተሽው። እሱ ከአንቺ ሌላ መልመድ አይፈልግም። ትናንትና ዛሬም ሁሌም እልሽ አለው። እሱ ከእሱ በላይ ስላንቺ ያስባል ታይ አብራችሁ ኑሩ እሱ ይወድሻል። ጠባያችሁ ልዩ እጅግ ሰው አክባሪ ፍቅራችሁ ያደርገው ለዘላለም ኖሪ። አይወቀኝም። አንቺ የመጀመሪያውስ ባለፈው ጉሩክ ላይ የተረቀቀው የባለፈው ቴሌግራሜ ላይ አጣሁት፣ የባለፈው ቴሌግራሜ ላይ አጣሁት። አሁን ያለሁት አቡዳቤ ነው። ያኛው ደግሞ አላይነሽ እንጂ አልመጣሁም። እሺ በቃ ይህን ስለገጸብሽ እናመሰግናለን። አሁን ግጥም ነው የገጠመሽው። አይ አንቺ አይ ምንድን ነው

እኔ ትንሿ አስገቡልኝና ልሽኩር ነው ቃልዬ ማለት ነው ቃልዬ። እንትናን አናስከበት ገስት ላሉትን ሁሉም ቢገቡ ደስ ይለኛል እንትና

ወጥቼ እየሩቅ ቡራ ችግር የለም ቡራ እንደው ሰራማ በምን ይደላል?